ምሩና ናሆም በሌላ በኩል የናሆም እናት መታ ልጅ ማይ ትፈልጋለው አምጡ እያለች በነጋና በመሸ ቁጥር እየጨቀጨቀቻቸው ትገኛለች። ፈጣሪ ልጅ ለሚሰጠው የእናንተ ማቀድ ምንድን ነው ነገሩ በማለትም ቆጣዋን እያበሰረች ትገኛለች። ክብሮም ከአባቱ ጋር ስልክ እያወራ ነው። ክብሮም አባዬ እኔ በጣም ደህና ነኝ፣ አንተስ እንዴት ነህ? ደህና ነህ ወይ? በጣም ነፍቀኛል። እስካገኘ በጣም ጓጉቻለሁ እያለ ስልኩን እያወራ ይገኛል። ስትመለስ ደግሞ ልጆችንም እንዲሁም ሌሎች ቀሪ ቤተሰቦችን ታስተዋውቀኛለህ በማለትም ከአባቱ ጋር ስልክ እያወራ ነበር። ክብሮም እናቱ እንደሞተች ነው የምናውቀው። አባቱ በሕይወት ይኑሩ ወይም ደግሞ ማን እንደሆኑ እስካሁን እኛ የምናውቀው ነገር የለም። ስልኩን እንደዚህ እያለ እያወራ እያለ ሊና ተደብቃ ታዳምጠው ነበር። አንድ ባንድ የተናገራቸውን ነገሮች ለአባቱ ሊና ተደብቃ በበር ጀርባ ሁና እያዳመጠች ትገኛለች። ክብሮም ስልኩን አውርቶ ከጨረሰ በኋላም ዘግቶ ቁጭ ሲል በድንገት ሊና ኒያት፣ እና ሊና ብሎ ሲጠራት በጣም ተደናግጣ ነበር። ወይዬ አለችው። እሱ ጋር ምን ትሰሪያለሽ? ተደብቀሽ እያዳመጥሽ ነበር በማለትም ሲጠይቃት አይ፣ እረ፣ ምንም ምንም የሰማሁት የለም ድንገት እያለፍኩ ነበረ፣ በማለትም ያልሰማች አስመስላ ወደ ክብሮም ሄዳ ቁጭ ብላለች። ሁኔታሽ ግን እንደዚህ አይደለም የሚያመላክተው። የደነገጥሽና የሆነ ነገር የሰማሽው እንዳለ ትመስያለሽ። ስለዚህ ንገሪኝ፣ ብሎ ያፋጠጣትም ሊና ምንም ነገር ትንፈሻል አላለችም። እንደዚህ እያወሩ እያለ በድንገት በሩ ይንኳኳል። ጽናት ነበረች እና ሄዳም በሩን ከፈተችላት። ማን ነው መጠው ጠብቁኝ፣ በማለትም ተናግራታለች። ወደ በሩ ስትሄድ ግን ጽናትን ነበር ያገኘቻት። ጽናትንሽ እንዴ አለቻት። አዎ ሰኑን እኮ ልሸኛት ሲሄድ ቁልፉን ረስቸው ማጥቸ ነው በማለትም ወደ ውስጥ ገቡ ማለት ነው። ሊናም ከክብሮም ጋር ያዳመጠችውን ነገር አንድ ባንድ ለጽናት ልትነግራት ስትል ጽናት እኔ የሆነ ነገር ልነግረች ነበረ በማለትም ጀመረች ነገሩን ጽናትም ባክሽ ምንድን ነው ወደ ውስጥ መሄድ አለብኝ ብላ ነገሩን ቸላ ብለው ነበር የገባችው ወደ ውስጥ ከገባሽ በኋላም ክብሮም ነበረ እና ሳሎን ላይ ጽና እንዴት ነሽ ምሳ በላሽ ወይ ብሎ ሲጠይቃት ምንም እየተበላልኝ እኮ አደለም ምግቡ በማለት መልሳለታለች ክብሮም አይፄ መከራሽ እኮ በዛ እያለ በቃ እንደውም ሄጅና ቅቤና አብረን እንበላለን አባላሻለሁ በማለትም ሐሳቡን ሰጥቷታል። እንግዲውስ አባይ ካገኘው ለአቅርብ ትልና ወደ ኪችን ትሄዳለች። ኪችን የሰራችው ድስትና ወጡም ይጠፋል። እየፈለገችውም ነበረ። በድንገትም መሌን አመጣች። አራጺ እኔ እኮ ራበኝ እንዴ ምግብስ አልሰራሽም ወጡ የታለ ብለው ሁለቶችም ወጥ ይፈልጋሉ ማለት ነው የሚበሉበት ጽናትም እንዴ፣ እኔ እኮ እዚህ ጋር አንድ ሙሉ ድስት ሰርቼ ነበረ ወዴት ሄደ ስትላት፣ አይ እኔ ቤቴ ወደ ኪችን እንዳትመጣ አድርጊያታለሁ መሳ ነበረ ተመልሳ እየመጣች አልመሰለኝም ማለቻት። ጽናትን በጣም ተናዳ፣ ወይኔ አሁንስ ምርር ስልችት ተናያለኝ አለችና፣ ቁዝም ማለሽ ማለት ነው በራሷ ቤት። ክብሮን መጣና የለም እንዴ ሲላት፣ አይ በቃ የለም ማለት በቃ ችግር የለም አንቺ ወደ ሳሎን ሂጅ፣ እኔ እሰራለሁ በማለትም ኬችን ውስጥ ገብቶ ለእሷ የሚሆን ወጥ ለመስራት እየተዘጋጀ ይገኛል። በሌላ በኩል ቤቲ የሰረቀችውን የድስት ወጥ ከሊና ክላስ ሆና ቁጭ ብላ እየበላች ትገኛለች። ሊናም ወደ መኝታ ክፍል ስትመጣ ሁለት እንጀራና እንዲሁም ወጡ አንድ ድስት ሙሉ ወጥ ተቀምጧየችውና አንቺ ለካ ከዚህ ተጎልተሽ እንግዲህ እየሰለቀትሽ ነው የጠፋ ትላታለች። ቤቲም ኪችን እኮ እንዳገቡ ስላላችሁ ነው ወደዚህ ያመጣሁት። ግን አሁን ደግሞ ውሃ ጠምቶኛል አለቻት። ታዲያስ ምን ይምጣልሽ በሮቶ ወይስ በጀሪካ? እያለችም ሊና ባሽሞር ትናገራታለች። ቤቲም እረኔ በጆክ ይበቃኛል ጀሪካኑ ምን ላደርገው በማለት መልሳለች። ሊናም ታዲያ ሁለት እንጀራ ሙሉ ነው የምሰለቅጭ? አንችማ ሆዱሽ ውስጥ የሆነ ነገር አለ እያለቻትም ነበር። ውሃውም ቢሆን ተቀርቶ እንኳን የሚበቃሽ አይመስልም አለቻት። ቤቲም ለኒና እባክሽ የእንድስት ወስደሽ መልሽው፣ ጽናት ሳትመጣና ሳታይኝ በማለት ሀሳቧን ለገሰቻት ሊናም እረባክሽ አንቺ ብትገረፊና ብትሰደቢ ይህ ሁሉ ምግብ የሰለቀትሽው ያደንሻል። የኛ ግን አይችልም በሰስጎናችን። ስለዚህ የአንቺ ተባባሪ አልሆንም ብላ ጥላት ሄዳለች። ክብሮምም ምግቡን ለመስራት ሸርን ጉድ እያለ ነው። ከዛ ቀደም ብላ ሊና እንደው አንቺስ ምኒቱ ጉድ ነሽ፣ ለካ ከዚህ ቤት ይህን ያክል ጊዜ ያሰነበተኝ የሰው ጅብ ሊያሳየኝ ነው ወይ ረንዶ አህጋዘስ ብላም ተናግራት ነበር የወጣችው። ሊናም ወደ ኪችን ከመጣች በኋላ ክብሮም ሽንኩርት እየከተፈ ሳለ አንተ ምግብ መስራት ጀመርክ? አለችው። አዎ ይላታል። እኔ ምልህ አባት ግን እንዴት ነው ታውቀዋለ? በማለትም ጠየቀችው። አባቴ ከእኛ ጋር አይኖርም እናቴን ዋሽቶ ሌላ ሚስት አይጉቶ ነበር ልጆችም ዋለው። ከአባቴ እየወረስኩት ናፍቆትን ነው ከእናቴ ግን ብዙ ልምዶችን ወስጃለሁ አላት። እሷም አንተ የሴት ልጅ ዋጋና ክብር ጠንቅቀ የገባ ይመስላል አለችው። አንተን የምታገባ ሚስትም የታደለች ናት። እሱም በጥቂቱም ቢሆን አዎ ይላታል። ደግሞ እንደዚህ ብለሽ ለሰኑ ለሰኖ ንገሪያት ይላታል። ከሰኑ ጋር ደግሞ ምን ጀመር ካላቸው፣ እረ ምንም እንዲሁ ዝም ብዬ አምልጦ ወይ ነው ይላታል። ለማንኛውም ስራ እየሰሩ ነው። አታስፈችኝ ና ሄጅልኝ፣ ይላታል። ወደ ጽናትም ሄዳ ነበር። ጽናትም ተኝታ ነበርና ቀሰቀሰቻት። ተኝተሻል በማለትም ጠየቀቻት። አዎ፣ ታዲያ አይኔን ጨፍኜ ምንም ማድረግ ይመስልሻል? በማለትም መለሰች። ጽናትም ታዲያ ለምን ነበር የቀሰቀሽኝ? ምን ፈለግሽ? በማለት ጠየቀቻት። የሆነ ነገር ልነግርሽ ነበር። ለወሬ ነው እንዲ ቀሰቀሽኝ? ኧረ አይደለም። ታዲያ ስነሳኮ ይደርስ ነበር እሱ። ዞሮ ዞሮ ምግቡ ሲደርስ ትነሻለሽና ለዛ ነው የቀሰቀሱሽ አለቻት ክብሮም አባት አለው እንዴ በማለትም ጠየቀቻት አይ እናቱናት ያሳደገችው አባቱን አይወደውም በማለትም ጽናስ አጠር አድርጋ ነገሩን አስረዳቻት ለነገሩ የሰማሽው ሙሉ ከኔ ላይ ያመጣሽ አታውሪኝ የወሬ ሱስ አለብሽ እንዴ በማለትም ነገረቻት እኔማ የወሬ ሱስ አይደለውም እንደዛ ነው እንዴ የምታስቢኝ ብላ ሊናም ጥላት ወጣለች ከመኝታ ክፍሏ ክብሮም ወደ ሰኖ ቤት አምርቷል በእጁም አበባ ይዞላል ነበር ሄደው ስከፍት በሩን እቅፍ ልታደርገው ስትል መጀመሪያ አበባውን ከሰጠዎች በኋላ ታቅፊኛለሽ ብሎም አበባውን ከሰጣ በኋላ እንድታቅፈው አድርጓታል። በሌላ በኩል ምሩና ናሆም ናሆም ተመስገን ሚስት መግባት ማለት እኮ ዘበኝነት ነው ይባል ነበር ለካ እንደዚህ ነው እያለ ሚስቱንም እያሞጋገሰ ይገኛል። በሌላ በኩል ሌናና ጽናትም በባለፈው የቀረጹትን የቤቲን የራቁት ፎቶ እናጥፈው ወይስ አናጥፈው እያሉ እየተመካከሩ ይገኛሉ። ሊና እኔ ላንቺ ብዬ ነው ነገሩን እንደዚህ የማደርግሽ፣ በኋላ ስትጸጸች ማየት አልፈልግም ትላታለች። እንደዚህ እያወሩ እያለ ኪራ ይመጣባቸዋል። ስለምን ቪዲዮ ነው ብሎም ጠየቃቸው። እነሱም ምንም አሉ። በመጨረሻም ኪራና ጽናት ወደ መኝታ ክፍላቸው ሄደው እያወሩ ነው። ጽናት አሁን ላይ የድሮ ፍቅርና የድሮ ሳቋ ጠፍቶ ቁጣና ቁጣ ብቻ ነው የምታስበው፣ በፊት እኮ እንደዛን ነበርሽም እያለ አንዳንድ ነገሮችን ማውራት ይጀምራሉ። ጽናትም እሱም አድሮ ነበር አለች። ኬራ ጽናትን ስቀርብሽ አተራቂኝ እንደ በፊቱ ፍቅራችን ይታደሰ እያላት ነው። ጽናት ግን ዞር በልልኝ ብላ ለጥ ብላለች። ጥለው ናሆም ና ምሩ በጧቱ አማትሽ ልመጣ ነው ይላታል። ምሩ በጣም ትበሳጫለች። ቀድመ መናገር ነገር ነበረብህ ምንም ነገር ሳልዘጋጅ አለችው። እሱም ጥሩ አማትና ጥሩ የልጅ ሚስት ለመሆን ያለሽን ፍላጎት ሳላደንቅ አላልፍም፣ ነገር ግን እናት ናት የምትመጣው፣ ይህን ያክል አታካብጁ አርፈሽ ለጥበያላት ነው ሰኑና ክብሮም ድራማ እያዩ ነው። ሰኑ ታለቅሳለች፣ የልጅቷ ሁኔታ አሳዝኗታል። ክብሮምም ፊልም ነው እኮ ይሄ፣ ለምንድን ነው የምታለቅሹው? የእውነት አይደለም እያለ ሰኑን እያጻናት ነው። ክብሮምም ሰኑን እንደምንም አድርጋ ካለችበት ስሜት እንድትወጣ አድርጓታል። በትክክለኛ ሕይወት ሽኮ እንደዚህ አድርቄ የሆን ሻውን እንዴት ነው የምታለቅሹን? ብሎም እየቀለደባን ነበር። በመጨረሻም ደህና አደራ ለችውና ወደ መኝታ ሄደች። ክብሮ ምኔስ በማለትም ጠይቋታል። አንተማ እዚህ ሳሎን ላይ ትተኛለ ብርድ ልብስ ለብሰ በማለትም መለሰች። ጠዋት ሆነና የነኪራ ቤት ይንኳኳል። ሊና ተነሳችና በጠዋቱን ከፈተች በሩን። ቅዱስም ነበርና እንዴ በጠዋቱም ምንድን ነው ያመጣ ትለዋለች። የተከራየውልሽን ቤት ላሳይሽ ነው ያልኮች ነገር ተሳክቷል። ለሶስት ወርም ከፍያለሁ። የተወሰነ እቃዎችም ገዝቻለሁ። ስለዚህ ውጪ ይላታል። ከዚህ ቤት እንዳመጣኛውን ላስወጣሽ እያልክ ነው አይደል? በጭራሽ አላደርገውም። ሶስት ወር ቢከፈልልኝም ያለ ስራ ተከራይቼ ምን ልሰራ እችላለሁ አለችው። ከዚች ቤትማ አልወጣም ብላ ወደ ቤት ገባች። ቅዱስም ማንም የተነሳ ከሌለ በቃ ሄዳለሁ ብሎ ሄደ። ሊና ከነኪራ ቤት የምትወጣ አትመስልም። ምድሩ ቤቷን እያጸዳች ነው። ናሆ ማያትና ወይ አንች ልጅ በቃ አትረፊ የተባልሽ ይመስል እባክሽ ተይው ይላታል። ቤቲም በጠዋቱ ሳሎን ላይ ቁጭ ብላለች። ጽናት መጣችና እንዴት አደርሻለቻት ደህና። የለበሽው ልብስ የት ነበር እኔ እኮ ከሊና ጋር ነው ያደርጉት። እንዴት? እኔ እኮ በጠዋት ሳይሽ ጊዜ ነው። ሊና በጠዋቱ ነበር የተነሳችው እና ተነሱ አብሪያት ይልቅ አርቦኛ ላውን ትላለች። ጽናትም ገና እኮ ወህም አልተንጫጫም፣ እንዴት ነው የሚርብሽ? አለችና እሺ ማታ እየተረፈውን አሞቅልሽ አለሁ በማለት ወደ ኪችን ሄደች። ኪችንም ስገባ ሊና ነበረችና እንዴት አደርሽ አለቻት። በጠዋቱ እንዴት ነው የተነሳሽ? በማለትም ጠይቀቻት። ሌላ ባክሽ የጥርስ ህመም የሆነ ልጅ ሰላሳ ጊዜ እኮ እየደወለ እሱን አይቀሰቀሰኝ ማን ነው ቅዱስ የተላለች ቤት ተከራ ይችልሽ ያለውና ጉጫ ለኝ እሷም ለጥሩ ነገር ነው እኮ ታዲያ እንደዚህ ያለሽ? በማለት ሀሳቧን ሰጠቻት። ጽና ተባክሽ ተይ፣ ያለ ገንዘብ የለ ቤት አንዴ። ከዚህ ቤት ከወጣው በኋላ ተመልሽ ቢመጣ የምትቀበኝ አይመስለኝም። ከሀገር እስከምወጣ ብዙ ጊዜ ቢፈጅስ? በማለትም ሀሳቧን ሰጣለች። ጽናትም በቃ ነገ እናወራበታለን ወይም በኋላ ብላ ዝም አለቻት። ክብሮም ሰኑ ተሎ ወይ እንጂ ልንወጣ ነው እያለ ነው። የናሆም እናትም ወደ ምሮ ቤት መታለች። ቡና ላፍ ላይ እያለቻትም ነበር። ሁለቴ ማመድከም የለብሽም ቆይምጣን ጠብቀው ይላሉ። ናሆምን ቤት መዋል እኮ ስለቼ ብዬ ነው አለቻት። እንዴ ሴት እኮ ከቤት ከሌለች ቤቱ ምንም ማይምር እያለቻት ነው። ደሞ ናሆም ስራ አለው። ስለዚህ አርፈሽ ተቀመጭ ሴት ልጅ ልጅ ማሳደግ አለባት፣ መውለድ አለባት ትላታለች ምሩም ድንግጥ ትላለች። የናፎም እናት ልጃ ምጥ እያለች እየጨቀጨቀቻቸው ነው። እኔኮ ልምከራችሁ ብዬ ነው እንጂ ይሄ እንደማሰሙኝ አውቃለሁ አለቻት። ኪራና ቅዱስም ካፌ ተገናኝተዋል። ስለ ጽናትም እያወራው ነው። ታገስ እያለም እየመከረው ነው። ቅዱስ በአሁኑ ሰዓት ትግስት ማነት ብትላት ለጽናት ማነሽ ላን የምጠይቅ እያለውም ነበር። ቤቲም ከመኝታ አካላ በላለች ትበላለች። ጽናትም እየፈልገቻት ነው። ጽናትም ቤቲ ሄዳ እየለመነች ነው። እባክሽ ውጭልኝ ከዚህ ቤት አለቻት። ቤቲ እኔም እኮ ማንም እንደማይወደኝ አውቄ ልሄድ ነበር ነገር ግን ኪራ አልሄድም አለኝ አለቻት። ጽናትም ተናደደች እና ውጭ፣ በቃ ሳሎን ላይ ሆን አለቻት። ተሸንፍ ያለው ብላም ነገረቻት። ናሆምም ከእናቱ ጋር እያወራ ነው። ናሆምም ደረሽ ያለው እየመጣው ነው። ከላይኛው ሰፈር ደረሽ ያለው ቡናውን ጣዱ፣ ትደርሱባቸው ያለው እያላቸው ነው። ናሆምም እንደዚህ እየበረርኩ እየተራመድኩ እንዴት ነው ቆይ የሚሉት በማለትም ቆጣውን አበስሯል። እኔ አልዘል እንደዚህ ይላል ደግሞ የሰፈር ሰው፣ እዚህ ጋር ብቻዬን ቆሜ ሳወራ አበደ ብለው የቡና መጠጫ እንዳያረጉኝ ለእንቀሳቀስ ይልና ይሄዳል። ድራማው በዚህ የተቋጨው። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ።